ጤና ይስጥልን ከኢቢሲ የሰዓቱ ዜና ይዘን ቀርበናል። የምናስቀድመው አርእስተ ዜናውን ነው። ሶማሊያ የምታካሄደው ምርጫ በተሳካ ሁኔታ እንዲጠናቀቅ ኢትዮጵያ የተጠናከረ ድጋፍ እንደምታደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹም። ህጋዊ ፍቃድ ሳይኖራቸው የኢትዮጵያ አየር ክልልን ጥሰው የገቡ 20 አውሮፕላኖችን በቁጥጥር ስር መዋሉን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀም። አብራችሁን ሁኑ። የሰዓቱ ዜና ማቀርብላችሁ ተመስገን በየነ ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሶማሊያ የምታካሄደው ምርጫ በተሳካ ሁኔታ እንዲጠናቀቅ ኢትዮጵያ እየተጠናከረ ድጋፍ እንደምታደርግ አስታወቁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሶማሊያው ጠቅላይ ሚኒስትር ኦማር አብዱረሺድ አሊ ሼርማርክን አነጋግሯቸዋል። ሀብታሙ ድረስ ዝርዝሩን አዘጋጅቷል። ኢትዮጵያ ለሶማሊያ ሰላምና መረጋጋት ሁሉን አቀፍ ድጋፍ እያደረገች ትገኛለች። በዚህም የሀገራቱ ግንኙነት ከጊዜ ወደ ጊዜ እያደገ ይገኛል። ከፌድሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሁለቱ ሀገራት ግንኙነት ዙሪያ የተወያዩት የሶማሊያው ጠቅላይ ሚኒስትር ኦማር አብዱልረሺድ አሊ ሸርማክ የሀገራቱ ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን ይጠቅሳሉ። ግንኙነታችን ወደ ጠንካራ ምዕራፍ እየተሸጋገረ ነው። ኢትዮጵያ ለሶማሊያ ሰላምና መረጋጋት እያደረገች ያለው ድጋፍ ተጠናክሮ በሚቀጥልበት ሁኔታና በሶማሊያ በሚካሄደው ምርጫ ዙሪያ ውይይት አድርገናል። ሶማሊያ ለምታካሄደው ምርጫ አስፈላጊውን ዝግጅት ማድረጓንም የሶማሊያው ጠቅላይ ሚኒስትር ጠቅሰዋል። ነገሮች በጥሩ ሁኔታ እየተካሄዱ ነው። ምርጫ ውጤታማ እንዲሆንም አስፈላጊውን ዝግጅት አድርገናል። የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሶማሊያ ወደ ሰላምና መረጋጋቷ በመመለስ አሁን ላይ የምታካሄደው ምርጫ ውጤታማ እንዲሆን ኢትዮጵያ አስፈላጊውን ድጋፍ እንደምታደርግ መግለጻቸውንም ውይይቱን የተከታተሉት የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ተናግረዋል። የምርጫው ሂደት ነጻ፣ ፍትሃዊ እና የሶማሊያ ህዝብ ተአማኒነት የሚያሳድርበት ሂደት እንዲሆን ፍላጎቷ እንደሆነ እና ኢትዮጵያ ይህንን ሂደት ሙሉ በሙሉ እንደምትደግፍ ማንኛውም ተመራጭ በህዝቡ እስከተመረጠ ድረስ እና ለሶማሊያ ጥቅም ለአካባቢውም ድህንነት የቆመ እስከሆነ ድረስ ኢትዮጵያ ህዝቡ የመረጠው ተወዳዳሪ ጋር ለመስራት ዝግጁ መሆኗን ነው ያስረዷቸው። ህዝባዊ ወያኔ ሐርነት ትግራይ ህወሓት በጥልቅ መታደሱ ህዝቡ የሚያነሳውን ጥያቄ ለመመለስና የመልካም አስተዳደር ችግሮችን ለመፍታት እንደሚያግዘው የድርጅቱ ምክትል ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። ከትግራይ ክልል ውጭ የሚገኙ የድርጅቱ መካከለኛና ጀማሪ አመራሮች ግምገማ አካሂደዋል። አባዲ ወይናይ ዝርዝሩን አዘጋጅቷል ብሩክ ያሬድ እንደሚከተለው ያቀርበዋል። ህወሀት ከትግራይ ክልል ውጭ ከሚገኙ በመካከለኛና ጀማሪ አመራሮች ደረጃ ላለፉት አምስት ቀናት የጥልቅ ተሃድሶ መድረክ በአዲስ አበባ አካሂዷል። በመድረኩ በድርጅቱ የህዳሴ ጉዞ የተገኙ ውጤቶችና ያጋጠሙ ተግዳሮቶች በትኩረት ውይይት ተደርጎባቸዋል። ከዚህ በመነሳትም ቀጣይ አቅጣጫዎች ላይ ተወያይቶ የጋራ ውሳኔም ተላልፏል። በመድረኩም አጠቃላይ የተገኙት የድርጅቱ ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ህዝብን ለማገልገል በሚቻልበት ደረጃ ራስን ለመፈተሽ መድረኩ ትልቅ ሚና እንደነበረው ገልጸዋል ይህ አዲሶ ጉዞም ህብረተሰቡ ባሳተፈ መልኩ እንደሚቀጥልም ነው ያስታወቁት። ስራ አስፈጻሚ ያዩ ወደ ማዕከላዊ ኮሚቴ ያቀረበ ጨምር፣ የምትደግፈው የምትቀበለው ተባለ። ከዛ ወደ ከፍተኛ አመራር አሁን ወደ እንትን ወረድ ይሄ ደግሞ ወደ ህዝብ እናቀርበ እንደ ድርጅት ሆነን ማለት ነው። አመራርም የራሱ ግምገማ የድርጅቱንም ይዞ ህዝቡ በል ሀሳብህን ግለጽልን ይባላል። ለህዝቡም ድርጅቱን እንዲገመግም እናደርገዋለን። በድርጅት ላይ ያለህ ቅሬታም ሀሳብም በገመገብ ነው የሚጨመር፣ ላየነው ነው የሚባለው። ስለዚህ ተጨማሪ ይህም ጥልቅት ማለት ከድርጅት ማዕቀፍ ወጥቶ ወደ ህዝብ እሱን መቋጫው። በጥልቅ ተሀድሶ ግምገማ ችግር ያለባቸው አካላት ካሉ በየደረጃው ድርጅቱ እርምጃ መውሰዱን የሚቀጥል ቢሆንም የተሀድሶ አላማ ግን የአመለካከት ለውጥ ማምጣት ነው ብለዋል። ከእርምጃ ጋር ቀጥታ አይገናኝም። እርምጃ የሚመጣው ከጉለትና ከጥፋት ነው። በተሰሩ ጥፋቶች ላይ ተጠያቂነት። ስለዚህ ጥልቀት መታደስ ማለት አይደለም፣ ይሄ ራሱ ማለት ነው። ምን ጊዜም እንትን መኖር አለበት። ጥፋቶች ካሉ ፖለቲካሊም ትጠየቃለህ፣ አስተዳደራዊ እርምጃም አለ፣ ህጋዊም እርምጃ መውሰድ ችላለህ ማለት ነው። ስለዚህ ወደዛ ደረጃ የሚያስወስድ ካለህ ነው። እሱ ግን እንዳል ነው የግድ በጥልቀት መታደስ ማለት አይደለም። በጥልቀት መታደስ ግን አመለካከት ነው፣ በዋናነት በአመለካከት መታደስ ጥልቀት ያለው አረዳድ እና ደግሞ ውሳኔ። ስለዚህ ለይተን ነው ማየት ያለብን። በመድረኩ የተሳተፉ የድርጅቱ አባላትም በቀጣይ ህዝብን ለማገልገል ያላቸውን ቁርጠኝነት ገልጸዋል። ህዝቡ የሚፈልገው በአፍ የሚነገር ሳይሆን በተግባር እዛ ስራ ላይ ሂደን የሚመዘን ኢቫሌት የሚደረግ ስራ ከኛ እንደሚጠብቅ የምንቀመጥበት ወንበርም ለራሳችን ለግል ጥቅማችን ሳይሆን ለህዝብ ወገንተኝነት የቆምን በመሆናችን በአገልጋይነት መንፈስ መታገል እንዳለብን ነው መድረኩ ላይ መስማማት ላይ የደረስ ነው። ሥርዓት እንደ ሥርዓት ሊቀጥል ከሆነ ሁሉም አመራርም ይሁን ታችም ይሁን መካከለኛውም ይሁን ያለው ለህዝብ አገልጋይነት እንዲቆም፣ ለህዝብ ዋስትና፣ ለህዝብ ሰላም፣ ለህዝብ ተአማኝ ሆኖ እንዲሰራ እኔም በአቅሜ በምሰራው መስሪያ ቤት በማገለግለው ለህብረተሰቡ የሚጠበቅብኝንም ይሄ ነው። ህገ መንግስታችን በጣም ብዙ ብሔራዎች እንድንተዋወቅ ብዙ ነገሮች እንድናያደርጎናል። የበለጠ ደግሞ ኢትዮጵያ ማናት የሚለውን ነገር በጣም የምንገነዘብ ይመስለኛል። የህዝቡ ትስስር አለ፣ የሀገሩ ትስስር አለ። አንድነትን የሚያመላክት ነው። ማንም ቋንቋ በማሳደግና በሁሉም በኩል እኩል ስለሆነን ህገ መንግስቱ ደስ ብሎ ነው። በራሳችን መክፈጃ ቋንቋ እንድንማር፣ በራሳችን ቋንቋ እንድንነጋገር፣ በራሳችን ቋንቋ እንድናመልክ ይህ ሁሉ ያስገኘልን የዛሬው ቀን ስለሆነ ለእኛ ለጋምቤላ ህዝብ በተለይ እንደ ትልቅ ሊደት ቀን ብለን ነው የምንቆጥረው። ፍቅር እንዲኖረን ዲሞክራሲ እንዲኖረን ይሄ በዓል የብሔር ብሔረሰብ አስተዋጽኦ በጣም ከፍተኛ ነው። በቋንቋ እንለያይ እንጂ አንድነታችን እንደተጠበቀ ነው። አንድነታችን እና መተዋወቃችን ለልማቱም ለሁሉም ለሀገሪቷም ለሁሉም የሚያስደስት ነው። ወጣቱ ትውልድም ይሄ ብሔሬ ነው፣ ይሄ የኔ ነው፣ ይሄ ማንነቴ ነው ብሎ ኢትዮጵያዊነቱን በትክክል እንዲቀበል ያደርጋል። ለልማት ለብልጽግናና ለጋራ እድገት እጅ ለእጅ ተያዘን ወደፊት እንደዚሁ አገራችን እናለማለን። ሰዓቱ የኢቢሲ ዜና እንደቀጠለ ነው። ህጋዊ ፈቃድ ሳይኖራቸው የኢትዮጵያ አየር ክልልን ጥሰው የገቡ ሀያ አውሮፕላኖችን በቁጥጥር ስር መዋሉን የኢትዮጵያ ሲቪል አቪሽን ባለስልጣን አስታወቀ። አውሮፕላኖቹም በጋምቤላ ኤርፖርት እንደሚገኙም ነው ባለስልጣኑ የገለጸው። ሙባረክ መሐመድ። የዓለም አቀፍ የአቪሽን ህግ የትኛውም ሀገር አውሮፕላኖች የሌላውን ሀገር በዓለም አቀፍ በረራዎች ለማቋረጥ ከሀገራቱ አቪዬሽን ባለስልጣን ፍቃድ ሊኖራቸው እንደሚገባ ይደነግጋል። ይህንን የዓለም አቀፍ ህግ በመጣስ ባለፈው ማክሰኞ መነሻቸውን ከሱዳን ያደረጉ ሀያ አውሮፕላኖች ግን ከኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ ሳይኖራቸው የኢትዮጵያን አየር ክልል ጥሰው በመግባታቸው በቁጥጥር ስር መዋሉን የኢትዮጵያ አቪዬሽን ባለስልጣን አስታውቋል። ማንኛውም ሀገር የሀገሩን ድንበር ማስጠበቅ የዛ ሀገር መብት ነው። ከዚህ አኳያ እነዚህ ፍቃድ ስለሌላቸው ብቻ ነው እንጂ ከምንም ሌላ ጉዳይ ጋር መያያዝ አይደለም። ነገም ተነገ ወዲያም እንዲህ አቋርጦ ቢገባ ይሆኑ አውሮፕላኖቹ ያለም አቀፉንም ሆነ የሀገሪቱን አቪሽን ህግ በመጣሳቸው በአሁኑ ወቅት በጋምቤላ ኤርፖርት ምርመራ እየተካሄደባቸው እንደሚገኝም ባለስልጣኑ አስታውቋል። ሲቪል አይሮፕላኖች መሆናቸውን እርግጠኛ ከሆነ ወዲያ እዛ ኤርፖርት ላይ እንዲያርፉ አመቻ አይተም የጠበቅ ናቸው ኮሚኒኬት ሊያርፉ ሲሉ ኮሚኒኬት አደረጉ። በአግባቡ አርፈዋል። ስለዚህ ወይ ጉዳይ ነው ለምን ህጉን ጥሰው እንዳደረጉት የመመርመር ጥያቄ ነው። ስለዚህ አሁን ያሉት ጋምቤላ ናቸው። በቅርብ ጊዜያትም የምርመራውን ውጤት ለህዝቡ ይፋ እንደሚያደርግም ባለስልጣኑ አስታውቋል። በ2010 የሚካሄደውን የህዝብና ቤቶች ቆጠራ ስኬታማ ለማድረግ አዳዲስ ቴክኖሎጂዎችን ተግባራዊ እንደሚያደርግ የማዕከላዊ ስታቲስቲክስ ኤጀንሲ አስታወቀ። ኤጀንሲው ከወዲሁ በተመረጡ የሀገሪቱ አካባቢዎች የሙከራ ቆጠራ ማድረግ ጀምሯል። ነጻነት ወርቁ ዝርዝሩን አዘጋጅቷለች በመላ ሀገሪቱ ለአራተኛ ጊዜ በመጪው ዓመት አጠቃላይ የህዝብና ቤቶች ቆጠራ ይከናወናል በየአስር ዓመቱ የሚካሄደው ይህን ቆጠራ የተሳካ ለማድረግ ተገቢውን ዝግጅት ማድረጉን የማዕከላዊ ስታቲስቲክስ ኤጀንሲ አስታውቋል ቆጠራውም ከሌላው ጊዜ በተለየ በቴክኖሎጂ ተደግፎ እንደሚከናወን የተገለጸው ሙሉ ዲጂታል የሆነ በታብሌት ወይም በፒዲኤ የሚሰራ ሆኖ ጂይስን በመጠቀም ወይም ሞባይል ጂይስ በሚባል ቴክኖሎጂ ካል በ207 ፍተሻው ተሰርቶ ስልጠናውም ለሁሉም በየደረጃ እንዲሰጥ ተደርጎ ከመስከረም 208 ጀምሮ መጨረሻ አካባቢ ጀምሮ የመስክ ስራው በመካሄል ላይ ነው። አዲሱን ቴክኖሎጂ በዋናው ቆጠራ ላይ በአግባቡ እንዲተገበር በተመረጡ የሀገሪቱ አካባቢዎች የሙከራ ቆጠራ እየተካሄደ እንደሚገኝም ኤጀንሲው አስታውቋል። በአሁኑ ሰዓት ለቆጠራ ይውላሉ ተብሎ የተገመቱት የቆጠራ ቦታዎች አጠቃላይ ብዛት የህዝብ ብዛት መሰረት በማድረግና የኢትዮጵያን የቆዳ ስፋት ቦታዎችን መሰረት በማድረግ የተገመተው አንድ መቶ አርባ ሺህ የቆጠራ ቦታዎች ነው። ከነዚህ አንድ መቶ አርባ ሺህ ውስጥ አሁን ባለንበት ደረጃ በህዳር አጋማሽ ላይ ማለት ነው ግማሹን አጠናቀናል። ስለዚህ በቀሪው ጊዜያት እስከሚቀጥለው ግንቦት መጨረሻ ድረስ ስራውን ለማጠናቀቅ በአሁኑ ሰዓት ወደ አንድ መቶ ሰማኒያ ቡድኖች ተሰማርቶ በሁሉም ክልሎች ከአዲስ አበባ በስተቀር ስራውን በመስራት ላይ ይገኛሉ። የቆጠራ መጠይቁም በአማርኛ በትግርኛ፣ በአፋን ኦሮሞ፣ በአፋርኛና በሱማሌኛ የተዘጋጀ ነው። የሙከራ ቆጠራው የመስክ ስራ እንደተጠናቀቀ የጥናት አፈጻጸም ግምገማው ተካሂዶ ለዋናው ቆጠራ አሰራርና አደረጃጀት በግብአትነት እንደሚውልም ኤጀንሲው ገልጿል። በተያዘላቸው ቀነ ገደብ ጥራታቸውን ጠብቀው የመንገድ ፕሮጀክቶችን በማያጠናቅቁ ስራ ተቋራጮች ላይ እርምጃ እንደሚወስድ የኢትዮጵያ መንገዶች ባለስልጣን ይፋ አደረገ። ግንባታው የተጓተተው የሐዋሳ ጭኮ የአስፋልት መንገድ ፕሮጀክት በሌላ የስራ ተቋራጭ ሊጀመር መሆኑም ነው ባለስልጣኑ ያስታወቀው። ዮሐንስ ፍስሐ ዝርዝራለሁ የኢትዮጵያ መንገዶች ባለስልጣን በአገሪቱ እያስገነባቸው ከሚገኙ 176 የመንገድ ፕሮጀክቶች መካከል አንዱ ነው የሐዋሳ ጭኮ የአስፋልት መንገድ ፕሮጀክት። 66 ኪሎ ሜትር የሚረዝመው ይህ የመንገድ ፕሮጀክት ሲዩ የተባለ የሕንድ ስራ ተቋራጭ በ2005 ዓ.ም ነበር ከ960 ሚሊዮን ብር በላይ በሆነ ውጪ በሶስት ዓመት ሰርቶ ለማስረከብ ውል ተፈራርሞ ወደ ስራ የገባው። ይሁንና እንደ ኢትዮጵያ መንገዶች ባለስልጣን መረጃ ስራ ተቋራጭ ኩባንያው በአፈጻጸም በጥራት ጉድለትን አቅም ማነስ ምክንያት መንገዱ በተባለለት ጊዜ አጠናቆ ሊያስረክብ አልቻለም። መንገዱ በተባለለት ጊዜ ጊዜ ባለመጠናቀቁ ታዲያ ለማህበራዊና ኢኮኖሚ ችግሮች ዳርጎናል ይላሉ የአካባቢው ኗሪዎች። በፊት ከነበረበት ደረጃ ውጭ ሆኖ ብዙ እንግለትና ህፃናት የያዘ ሽማግሌ የሆነ አሮግት የታመመ በመውለድ ላይ በመንገድ ላይ ወልዶ ግማሹ ህይወቱን እስከሚያጣበት ድረስ የደረሰበት ጊዜ መንገዱ ወጥ ሳይሆን የተነጠፈ በንጣፍ ብቻ ልቅ ጨርቁ እየቀጣጠሉ የሄዱበት መንገድ ነው። ስለዚህ ቅር እየተሰኘን ይህ ላይል ቆይተናል። የአበላሹት መሰረተ ቢስ ስራ ነው ለልጅ የሚያልፍ ለትውልድ የሚተላለፍ ይህ ስራ ተብሎ የሚል ገመት አይደለም። የኢትዮጵያ መንገዶች ባለስልጣን ዋና ስራ አስኪያጅ አቶ አራያ ግርማይ ስራ ተቋራጩ ማስተካከያ እንዲያደርግ ተደጋጋሚ ማስጠንቀቂያዎች ቢሰጠውም ሊያስተካከል ባልመቻሉ ፕሮጀክቱ ከስራ ተቋራጩ ተነጥቆ በጨረታ ጥሩ አፈጻጸም ላለው ሌላ ተቋራጭ መሰጠቱን ይገልጻሉ። የዚህ ፕሮጀክት አስቸኳይነት ግምት በማስገባት የካምፕ ርክክብ አልቀዋል። የሰው ሀይል ሞቢላይዜሽን እየጨረሰን ያለው በአጭር ጊዜ ውስጥ ይህን ስራ ይጀምራል ብለን ነው ኢንስትራክሽን የሰጠነው። በቀጣይ ባለስልጣን መስሪያ ቤቱ እያስገነባቸው የሚገኙ ሌሎች የመንገድ ፕሮጀክቶች በተባለላቸው ጊዜ ጥራታቸውን ጠብቀው እንዲገነቡና ና በጊዜያቸው አጠናቀው የሚያስረክበው ስራ ተቋራጮች ላይ እርምጃ ለመውሰድ እየተሰራ መሆኑን ዋና ስራ አስኪያጁ ተናግረዋል። ፕሮጀክት መዘግየት መታገስ አንችልም ነው። ስለዚህ እነዚህ አይነት ግድፈት ያለባቸው ሁላችን እያቋረጥን ያለን፣ ዋናው ግን ቁጥጥር ነው፣ የኮንትራት ማስተዳደር አቅማችንን ማዳበር ነው። ይህን እያደረግን ያለን ተጀምሮ የተቋረጠውን የሀዋሳ ጭኩ አስፋልት ፕሮጀክት አሁን በአዲስ መልክ ለመስራት ውል የተፈራረመው የቻይናው ሳይኖ ሃይድሮ ኮርፖሬሽን የመንገድ ፕሮጀክቱ ስራ አስኪያጅ ቲያንሆንጂውን መንገዱ ከሚሰጠው ትልቅ ጥቅም አንጻር በተያዘለት ጊዜ ገደብ በሁለት ዓመት ለመጨረስ እንደሚሰሩ ማስታውቋል። መንገዱ በሀገሪቱ ኢኮኖሚያዊ እንቅስቃሴ ውስጥ ያለውን ጠቀሜታ እንገነዘባለን። እኛም በውላችን መሰረት ግንባታውን ለመጀመርና በጊዜው አጠናቀን ለማስረከብ ዝግጁ ነን። ኢትዮጵያ ከጎረቤት ሀገር ኬንያ ጋር ለምታደርገው ከፍተኛ የንግድ ልውውጥ የሐዋሳ ጭኮ መንገድ ከፍተኛ አስተዋጽኦ ያበረክታል። መንገዱ ሙሉ በብኑ ሲጠናቀቅ ደግሞ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ እንዲሳለጥ ያደርገዋል ተብሎ ይጠበቃል።